ሁለተኛው የኢትዮጵያ ኦሎምፒክ የወጣቶች ጨዋታዎች ዛሬ በአዲስ አበባ ስቴዲየም በደማቅ ሁኔታ ተከፍቷል። ፕሮግራሙ በተለያዩ ስፖርታዊ እንቅስቃሴዎችና ሁነቶች የጀመረ ሲሆን ውድድሩ ሁሉንም የኦሎምፒክ ስፖርቶች አካቶ ከዛሬ ጀምሮ የሚከናወን ነው። በመክፈቻ ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮጵያ የኦሎምፒክ ወጣቶች ጨዋታዎች ሲካሄድ በርካታ መሰረተ ልማቶች በተሰሩበት ጊዜ ላይ መሆኑ ስፖርት ትክክለኛውን ትኩረትና ክብር ያገኘበት ነው ብለዋል። ትክክለኛውን ትኩረትና ክብር አግኝቶ በርካታ የስፖርት መሰረተ ልማቶች በተገነቡበት ከተማችሁ መዲናችሁ አዲስ አበባ ለወጣቶች ለታዳጊዎች ምቹ ለሕፃናት መልካም ቦርቀው የሚያድጉበት ቀዬ እንድትሆንላቸው ተደርጎ በተገነባበት ለስፖርት ምቹ ሁኔታ በተፈጠረበት ወቅት መሆኑ ልዩ ያደርገዋል። አዲስ አበባ በቀጣይ አስር አመታት ውስጥ በሁሉም ዘርፍ ተወዳዳሪና አሸናፊ ብሔራዊ ቡድንን ለመፍጠር እንደ ሀገር የተያዘ ግብ ነው። ይህንንም ለማሳካት ከ2000 በላይ ወጣቶችን በማሰልጠን ልዩ ትኩረት ተደርጎ እየተሰራ መሆኑንም ከንቲባው አንስተዋል። ከአዲስ አበባ ማሰልጠኛዎች ወጥተው በመላው ዓለም ውጤታማ በሆኑ የኢትዮጵያ ሰንደቅ ዓላማን ከፍ የሚያደርጉ የምንጓጓለትን ከፍተኛ ውጤት የማስመዝገብ ረሃብና ጥማት እውን የምናደርግበት ጊዜ እንዲሳካ ያንንም ርዕይ እውን እንድናደርግ ምንም ጥርጥር የለንም እና ዛሬ ይሄንን ለመናገር የሚያስችል ለወጣቶች ለታዳጊዎች የተሰጠው ትኩረት ማሳያ ነው። የኢትዮጵያን የስፖርት ሕዳሴን ለማምጣት በሁሉም ስፖርቶች በአፍሪካ ደረጃና በተለያዩ ስፖርቶች በዓለም ደረጃ ብቁ ተወዳዳሪ አሸናፊ ብሔራዊ ቡድንን ለመፍጠር መስፈንጠሪያው የታዳጊዎች የስፖርት ውድድር የኢትዮጵያ ኦሎምፒክ የወጣቶች ጨዋታ አስፈላጊ መሆኑ ተነስቷል። በተለይም ለዜጎች ጤናማ አምራች ዜጋ እንዲሆኑ ማህበረሰብ አቀፍ ስፖርት እንቅስቃሴዎችን በማስፋፋት የስፖርት ባህሉ እያደገ ማህበረሰብ መሰረት እንዲኖረው ማድረግ ላይ አሁንም ሌላው የተሰጠው ትኩረት ነው።